ወጣት መልከ መልካም፣ በዙሪያዋ በነበሩ ሰዎች እንደተመሰከረው ተጫዋችና ሳቂታ ነበረች። በሃይድሮሊክ ኢንጂነሪንግ ከተመረቀች ለጥቂት ጊዜ በዚያው ሙያዋ ተቀጥራ ሰርታለች። ወደ ኪነ ጥበብ ልቧ እንዳዘነበለ ስትረዳ ግን ሙሉ በሙሉ እሱ ላይ ለመስራት ስራዋን ለቃ ወጣች። የፎቶ ሞዴሊንግ ስራዋም ቀስ በቀስ እውቅና እያስገኘላት መጥቶ ነበር። የዚህችን ቀንበጥ አበባ የሞት ዜና ከሰማን አንድ ሳምንት አልፎታል። በዚህ አንድ ሳምንት ውስጥም ስለ ጉዳዩ ፖሊስ እርግጥ ያለ ነገር ባይናገርም ብዙ ሰዎች ግን የራሳቸውን መላምት እያስቀመጡ ነው። ስለተናደደ ያውጣጥቶ ይመጣል፣ ይደበድባል፣ በትራስ አንፎ አፍኖ ይችን ልጅ ሕይወቷን ያጠፋል። ፍትህ ፍትህ ፍትህ ለቀነኒ አዱኛ። እንግዲህ የቀነኒን ጉዳይ መርሳት አለብን ብዬ አላስብም። እችን ልጅ ይደበድባት እንደነበረ እጇ ላይም ተሰብራ ሆስፒታል ገብታ እንደነበረ፣ ሌላ ጊዜ በየጊዜው ይቀጠቅጣት እንደነበረ መቼ የምታቁ ናቸው። በተለይም ከቅርብ ቀናት በፊት ፊቷ ላይ የተመታች የሚመስል ጠባሳ የሚያሳይ ፎቶዋ በሰፊው መነጋገሪያ ሆኗል። ቀነኒ ምናልባትም ከዚህ በፊት በተደጋጋሚ ቤት ውስጥ ጥቃት ይፈጸምባት እንደነበርና የሞቷን መንስኤ ከዚሁ ጋራ ሊያያዝ እንደሚችል ብዙዎቹ እየገለጹ ነው። የተለያዩ የሴቶች መብት ተሟጋች ማህበራትም ጉዳዩ የጾታዊ ጥቃት ሊሆን ስለሚችል በአግባቡ ምርመራ ተካሂዶ ምላሽ በአፋጣኝ እንዲሰጥ እየወተወቱ ይገኛል። ፍትህ ለቀነኒ ያዱኛ። በእርግጥ ሊሆን ይችላሉ የሚባሉ መላምቶችን ፖሊስ ህዝቡ ከመናገር እንዲቆጠብ ቢያስጠነቅቅም ነገሩ ግን ሊቆም አልቻለም። የወጣቷ ሞት ድንገተኛና ከነበረችበት ሁኔታ ጋርና ከውለዋ ጋር ሊገጥም አለመቻሉ ራሷን አጥፍታለች የሚለውን ዘገባ ብዙዎች እንዲጠራጠሩ አድርጓል። ደውለው ከፎቅ ላይ ወድቃለች ብለው ነገሩኝ። ልጄ በፍጹም ራሷ ላይ እንዲህ የምታደርግ አይደለችም። ብዙ ተስፋ ያላት፣ የተረጋጋች ለለውጥ የምትሰራ እንጂ ራሷ ላይ እንደዚህ አይነት ውሳኔ የምትወስን አይደለችም ሲሉ የቀነኒ አባት ተናግረዋል። እኔ የምፈልገው ፍትህ ነው። ልጄ ከፎቅ ላይ ወድቃ ራሷን አጥፍታለች የሚባለው ጉዳይ ግን ፈጽሞ አይዋጥልኝም ሲሉም ተደምጠዋል። 26 ዓመቷን ለመድፈን ጥቂት ቀናት ይቀሯት የነበረው ቀነኒ የቀብር ስነ ስርዓቷ መጋቢት 3 2017 ዓ ም በቅድስት ስላሴ ካቴድራል ቤተ ክርስቲያን ተፈጽሟል። በቀብሩ ላይ ወዳጅ ዘመዶቿ እንዲሁም በኦሮሚያ ኪነ ጥበብ ውስጥ እየሰሩ ያሉ ሰዎች ተገኝተዋል። በጉዳዩም ለምርመራ ተወስዶ የነበረው እጮኛ አንዷለም ጎሳ በፖሊስ ታጅቦ በቀብሩ ላይ ተገኝቶ ነበር። ድምፃዊውም በእጮኛው ቀነኒ አዱኛ ግድያ ተጠርጥሮ መጋቢት 4 2017 ዓ ም አራዳ በሚገኘው የፌዴራል ፍርድ ቤት ቀርቦ ነበር። ሟች ከእሱ ጋር ትኖር ስለነበረ እንደ ተጠርጣሪ እንዳቀረበው የገለጸው ፖሊስ ምርመራ ለማድረግ የአስራ አራት ቀናት የጊዜ ቀጠሮ የጠየቀ ሲሆን እስካሁን ድረስም አሻራ ማንሳትና የአስክሬን ምርመራ ማድረግ እንዲሁም የሰው ማስረጃ ማሰባሰብ ላይ እንዳለ ለፍርድ ቤቱ አስረድቶ ነበር። ይህ በእንዲህ እንዳለ የአንዷለም ጎሳ ጠበቃ የሆኑት ሊበን የፖሊስን ጥርጣሬ ተቃውሟል። ደንበኛው አቶ አንዷለም ጎሳ ከእጮኛቸው ቀነኒ ጋር ጥሩ ግንኙነት የነበራቸው የነበራቸውና በሰዓቱ ምንም ጸብ ውስጥ እንዳልነበሩ የገለጹት ጠበቃው ጥንዶቹም የሁዳዴ ጾም እንዳበቃ ለመጋባት አቅደው እንደነበረ ገልጸዋል። አደጋው የተፈጠረ ዕለትም እሱም ስለ ኮንሰርቱ ዝግጅት ከጓደኞቹ ጋር ሲያቅድ እንደነበርና እሷም ለልደቷ የሚሆን ፎቶ ቀኑን ሙሉ ስትነሳ እንደነበረ ገልጾ ማታም በመካከላቸው የተፈጠረ አለመግባባት እንዳልነበረ ተናግሯል። በዚህም ምክንያት ፍርድ ቤቱ ለደንበኛቸው የዋስትና መብት እንዲሰጥም ጥያቄ አቅርበዋል። ሆኖም ግን ፍርድ ቤቱ የዋስትና ጥያቄውን ውድቅ ያደረገ ሲሆን ይህንንም ያደረገበት ምክንያት በማህበራዊ ሚዲያ ላይ ባለው ቁጣና በመጀመሪያ የፍርድ ቤት ቀን የዋስትና መብት መስጠት አስቸጋሪ በመሆኑ ምክንያት እንደሆነ አስረድቷል። ፍርድ ቤቱም ከፖሊስ ከተጠየቀው 14 ቀን 13ቱን ፈቅዶለታል። ህዝቡም የፖሊስን የምርመራ ውጤት በጉጉት እየተጠባበቀ ይገኛል። ጉዳዩ እንደተባለው ራስ ማጥፋት ይሁን ወይም ግድያ የቀጣይ የፍርድ ቤት ቀጠሮው የሚመለስ ይሆናል። አንድ ሰው ከከፍታ ቦታ ላይ ወድቆ ሲገኝ ጉዳቱ የከፋ ነው የሚሆነው። የፎረንሲክ ምርመራም ራሱን የቻለ ሂደት አለው። ለመሆኑ ከከፍታ ላይ ስንወድቅ ሰውነታችን ምን አይነት ለውጦችን ያስተናግድ ይሆን? አንዳንድ ተመራማሪዎች እንደሚሉት ሰዎች ከከፍታ ላይ በሚወድቁበት ጊዜ መሬት ሳይደርሱ በፊት ሊሞቱ ይችላሉ። ይህም የሚሆንበት ምክንያት ልብ ስራዋን ስለምታቆም ነው። ይህ የመፈጠር እድሉ ግን አናሳ ነው። የመጀመሪያ የሚሰማን ስሜት ክብደት የለሽ የመሆን ስሜት ነው። ጨጓራችንና ኩላሊታችንም ከቦታቸው በጥቂቱ ሊንቀሳቀሱ ይችላሉ። ከከፍታ ላይ በምንወድቅበት ጊዜ እየወደቅን ካለንበት ሰዓት ይልቅ ልክ መውደቅ ያቆምንበት ወይም ከመሬት ጋር የተገናኘንበት ሰዓት ነው ከፍተኛ ጉዳት የሚያደርስብን። የወደቅ ነው በጣም ከከፍተኛ ቦታ ከሆነ አንዳንዴ ህመሙ ሳይሰማን በፊት ልንሞት እንችላለን። ይህም የሚሆንበት ምክንያት የአእምሯችን ክፍሎች ቀድሞ ስለሚጎዱ ህመምን ሴንስ ማድረግ አንችልም። ከከፍታ ላይ ስንወድቅ ጭንቅላታችን ከተመታ ፕራይማሪ ኢምፓክት ካፕ የሚባል ነገር እናስተናግዳለን። ይህም ማለት አንጎላችን ከራስ ቅላችን ጋራ በፊት ለፊት በኩል መጥቶ ሲላተም ማለት ነው። ተላትሞ ሲመለስ ደግሞ ሴኮንደሪ ኢምፓክት የሚባል ነገር ይፈጠራል። ይህም ማለት አንጎላችን ከኋለኛው የራስ ቅላችን ጋር ሲላተም እንደማለት ነው። በዚህ ሁሉ መጋጨት ውስጥ ያለፈው አንጎላችን በውስጡ ያሉ የደም ስሮች ተጎድተው አንጎል ወዲያው ስራውን ሊያቆም ይችላል። የራስ ቅላችንም ተሰባብሮ ውስጥ ያለው አንጎላችን በመጎዳት ከፍተኛ የደም መፍሰስ ሊያስከትል ይችላል። የፊት አጥንቶቻችን ለብዙ ቦታ የሚሰባበሩ ሲሆን በከፍተኛ ሁኔታ የሚጎዳው የፊታችን አጥንት ኦርቢታል የተባለው ነው። ይህም አይናችንን አቅፎ የያዘው የአጥንት ክፍል ነው። ሌላኛው የሚጎዳው የሰውነታችን ክፍል ደግሞ አከርካሪ አጥንታችን ነው። ወደ ብዙ ቦታ ሊሰባበር ይችላል። በተለይም የራስ ቅላችንና አንገታችንን ያገናኙት ሰርቪካል ስፓይኖች እና በዙሪያቸው ያሉ ጅማቶች በጠቅላላው ተበጣጥሰው ወዲያው ልንሞት እንችላለን። አንድ ሰው ከከፍታ ላይ ሲወድቅ ማንኛውም የአጥንቶቹ ክፍሎች ሊሰበሩ ይችላሉ። አጥንቶቻችን ብቻም ሳይሆን የተለያዩ የሰውነት ክፍሎቻችን ሊጎዱና ሊበጠሱ ይችላሉ። ልባችን፣ ጉበታችንና ጣፊያችን በከፍተኛ ሁኔታ ሊደሙ የሚችሉ የሰውነት ክፍሎቻችን ናቸው። ከልባችን ደም የሚወስደውና ወደ ሰውነት ክፍሎቻችን የሚልከው አኦርታ የተባለው ደም ስራችን ሙሉ ለሙሉ ሊፈነዳ ይችላል። ይህ ከተፈጠረ ደግሞ የመትረፍ ዕድላችን በጣም አናሳን የሚሆነው